ጉዳ አሰማል ከሰጡ ጆሮ ጉድ ነው ዘንድሮ እያለን እየዘፋፈንን፣ ዛሬ አዳዲስ ነገር አለ እያልናችሁ ነው ውዶቼ። የምር ሳናስበው ሳናስበው በቦስ ቤት ብሩኬና ሀይሚዬ ከች ብለዋል። አዳዲስ ነገር አለ እያሉን ነው። እንግዲህ ብሩኬና ሀይሚ ሁልጊዜም ድመቁልን። የማንንም ወሬ አተስሞ ሲጀመር እናንተ የተወሬ ሰምታችሁ አታቆም። የእኛ እንቆች ሀይሚዬ፣ የእኔ ልቅልት፣ የእኔ ምን ልበልሽ እኔ ምን አገባኝ? ስለ ብሩኬ ብሩኬን ማቆላመጠ አንቺ እያለሽ እንዴ! ሆይ ጉድ! ውዶቼ እኔ ይቅርታ አድርጉልኝ ለዚህ ንግግሬ እኔ የሰው ፍቅረኛ እንትን ማድነቅ እንትን ይሆናል የለ ብዙ ማሽሞንሞን ደስ አይለኝም ያው ተረድታችሁኛል አደለ ትረዱኛላችሁ ወይ የኔ ውድ ቤተሰቦች ትረዱኛላችሁ እነ ጠንፊ አይረዱም የራሳቸው ጉዳይ ለማንኛውም ዛሬ በሙፍታ ቤት አዲስ ነገር አለ ልዕልቷና ብሩኬ በዛ ከች ከቸች ብለዋል በዛ አዲስ ነገር አለ ጠብቁን እያሉ ነው እንግዲህ አብረናቸው የምንጠብቅ ይሆናል ምናልባት ምናልባት የአዲሱ መኪና ምርቃት ምናምን ነገር ፏፏይ እያደረጉ ሊሆን ይችላል ይችላል ለማንኛውም ደስ ይበላችሁ እናንተ ፎድ የምቀበሉ እንጂ ችግር የለውም ምንም ይሁን ምንም ብቻ አዲስ ነገር አለ ነው የተባለው አዲስ ነገር ምን ይሆን እስቲ ሌላ ዛሬ አዲስ ለየት ያለ ሰርፕራይዝ ሊኖር ይሆን እንዴ እስቲ ሁዶች አንድ ነገር ደግሞ ተጨማሪ ንገራቸው አሁን ነው ይሄ መረጃ የደረሰኝ መኪናው የብሩኬ አይደለም የዳኒ ነው ብለው አወሩ አሉ እነ ጥንፌ በጣም ነው የሳኩትኝ ከመጠን በላይ ቁጭ ብዬ አሁን እየሳኩኝ እያለ ከዛ በአጋጣሚ ብሩኬና ሀይሚ አየኋቸው ይቶ ብላይ ሙፍታ ቤት እንደዚ ስክሮር ስክሮር እያደረኩኝ፣ ስልኬን ማለት ነው እና በጣም እየሳኩ ነበር። እንደጅለካ ዳኒ ጥቁር መኪና ስላለው ብሩኬ ጥቁር መኪና መግዛት አይችልም? ማን ነው ያላችሁ? ለማንኛውም በጣም ታስቃላችሁ፣ ይመቻችሁ። የምር በጣም በጣም ነው የምታስቁኝ እነ ጠንፊ። እግዚአብሔርን መቼም ከነጠንፊ ውጭ ይሄንን ማንም አይልም ጉዶቼ በቅናት እኮ እርር ድብን እኮ ብለው ነው በቃ ሌለ። አሁን ልዕልቷ ተጉሩኬ ጋር ደምቃ አስባችቷል። ጋቢና ተቀምጣ ከሷ አጠገብ ደግሞ ሸበለው ተቀምጦ አብረው እየሳቁ ምናምን ነገር የፍቅር ሙዚቃ እያዳመጡ ከተማውን በምሽት በቀን አዲስ አበባ ምናምን ነገር ተውባለች፣ ፏ፣ ድምቅ፣ ዝንጥ ምናምን ነገር ብለው በቃ ያን ሁሉ ሲያስቡት አናደዳቸውና ምናሉ፣ መኪናው የዳኒ ነው። እግዚአብሔርን ቤተሰብ ይሄንን መረጃ አሁን ነው የሰማሁት። ብቻ በጣም ነው የሳኩትኝ ከመጠን በላይ ማለት ነው። እና ታሳዝናላችሁ። ለካ የዚህን ያክል በጣም ታሳዝናላችሁ። እኔ ምነው ግን ብሩኬና ሀይሚ መኪና መግዛት አይችሉም ማለት ነው? ተዉት፣ ሀይሚን አንጨምራት። ብሩኬ ብቻውን ሶስት አራት መኪና መደርደር ይችላል። ለምንድን ነው ሰውን አቅም እንደሌለው የምታደርጉት እንዴ? ምን ሆናችሁ ነው? በቃ ሰውን እኔ እንጃ እንዴት እንደምትገምጡ ሰውን። ብቻ ብቻ ልብ ይስጣችሁ። ልቦና አይስጠል ለሁላችንም ባለ ተፈልጋለኝ እናንተም ትንጫጫላችሁ፣ እኛም አስፈላጊ የሆነ መልስ እንመልሳለን። በነገራችን ላይ በዓለም ላይ የዳኒ መኪና ብቻ አይደለም፣ ጥቁር መኪና አሉ። ጥቁር መኪና ያላቸው ነጭ መኪና ያላቸው እንዴት እንዴት እናስረዳቸው? እናንተ ውሃ ወተት ነው ብላችሁ መከራከራቸው የማይቀር ነው። ለማንኛውም ልብ ይስጣችሁ። እኔ ሌላ ምንም አለልም፣ ብቻ በጣም ነው የምታስቁት። በጣም ማለት ነው። ኧረ ቤተሰብ በሳቅ ጨረስኩትኝ። ለማንኛውም ላይክ፣ ሼር ይረሳ። በሙፍታ ቤት ልእልቷ መታለች ከሸበለዋ።